ሰላም ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን ሰሞኑን ማህበራዊ ሚዲያ ላይ ከተሰራጩ መረጃዎች መካከል አንድ ወጣት በኢንጂነሪንግ ዲግሪ ተመርቆ ግን ደግሞ ዝቅ ብሎ ሊስትሮ ሲሰራ ታይቷል። እና እባክህ ይሄን ልጅ በተመለከተ እንደው ፈልገህ መረጃ ስጠን ያላችኋላችሁ፣ ከእሱ ጋር ተያይዞ ግለሰቡን አግኝቼዋለሁ። ከእሱ ጋር የምናደርገውን ቆይታ እንድትከታተሉልን ከወዲሁ በትትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ከበሩልን። እንዴት ነህ? ጤና ይስጥልኝ። አብሮች ጥለን እንታዋወቅ እስኪ ወዳጄ ወገኔ ወንድም አገኝ ይባላሉ። መልካም ወገኔ፣ እንግዲህ ሰሞኑን ትላንትና፣ ከትላንት ወዲያ ጀምሮ የአንተ ጉዳይ በማህበራዊ ሚዲያ ላይ እየተመላለሰ ነበር እና በዲግሪ በኢንጂነሪንግ በዲግሪ ተመርቀህ ሊስትሮ እየሰራህ እንደሆነ የሚጠቅሱ ጉዳዮች ናቸው እና እስኪ ምንድን ነው የሆነው ነገር? መጀመሪያ ውለት እድገት የት ነው የት ነበር የተማርከው? ከዛ ምንድን ነው ስራ እታህ ነው ወይ የሚለውን ጉዳዮች ማውራት ፈልጌ ነበር። ያው እንደተባለው ያው ሶሻል ሚዲያ ላይ ያሉን ጽሁፎች ልክ ናቸው። ኢንጂነሪንግ ነው የተመረኩት ሁለት ሺህ አስራ አራት ላይ ነው ግራጁዌት ያደረኩት። ከየት ዩኒቨርሲቲ? ከድሬዳዋ ዩኒቨርሲቲ እና ከዛ በኋላ እንግዲህ ያ ወደ መግባት የሚባል ነገር አለ። አንድ ሰው ተመረቆ ከመጣ በኋላ እና ስራ ለማግኘትም ብዙ ጥረቶች ይደረጋሉ። ውጣ ውረዶች አሉ፣ ያለው ጫናም አለ። ቤተሰብ በኩልም ሳይኮሎጂካል ጫና ይኖራል። ተኖሮ የመጣው ሰውም ራሱ ጫና ይኖርበታል። እና ከዛ ግን ስራ ወደ ማስተላለጉ ይገባል። እኔም እንደ ማንኛውም ኢትዮጵያዊ ስራ ፈላጊ ሳፈላልግ ነበር እንግዲህ ያፈላልጌ ነገሮች በተለያዩ ምክንያቶች ሊሳኩ አልቻሉም። ሊሳኩ አልቻሉበት የራሳቸው የሆኑ ምክንያቶች አሉ። ለነኛ የተነሳ እኔ ወደ ራሴ መስመር ነው ለገባ የቻልኩት። ስንት አመት ቁጫልክ ያለ ስራ ከተመረክ በኋላ ያው እስካሁን ስፔሻሊ ያው ስራ እየሰራሁ ነው ያለሁት። ያው ሊስትሮም ቢሆን ስራ ብዬ ነው እየሰራ ያለች እና ያንን መስራት ከጀመርኩ ሶስት ዓመት ምናምን አልፎኛል። በዚህ ጊዜ ውስጥ እኔ እንግዲህ ስራ ነው ብዬ ነው እየሰራ ያለ። የተለያዩ ሌሎች አማራጮችን ልሞክርም እንዳልኩ በተለያዩ ምክንያቶች ሊሳኮስ ስላልቻሉም ያንን ስራ እና ሮ ጉርሴን ይችል ባል የራ ነው ዝቅብዬ ለመስራት የፈለግኩት። አዋይ ያለ ስራ ያልኩት በተመረክበት በተመረክበት ፕሮፌሽን ስራ ስትፈልግ ምን ያህል ጊዜ ቁጭ አልክ ለማለት ነው እንጂ ሊስትሮማ ስራ ነው። በጣም ትላልቅ ሰዎች ትልቅ ቦታ ደርሰዋል ሊስትሮ ሲሰሩ የነበሩ ሰዎች እና ሊስትሮ ወደ መስራት ሙያ ከመግባትህ በፊት ምን ያህል ጊዜ ስራ ፈለግክ፣ ምን ያህል ቦታ ተንከራተትክ? የሚለውን ለመጠየቅ ፈልጌ ነው። ያው ለመፈለግ እኔ አይመለከተኝም፣ ራሱ ፈልጌ ነበር። ሌላ ፊልድ ላይ ፊልድ ራሱ ፈልጌ አይደለም፣ በእኔ ፊልድ ፈልጌ ሳጣንና ነገሮች ሲዘጋጁ ጊዜ ነው በዛ የገባሁት። በሌላ ፊልድ ራሱ ሞከሬ ነበር። የተለያዩ ነገሮችን ሞከሬ ነበር። ራሴም እንግዲህ ስራ ለመፍጠር ሞከሬ ነበር። የተለያዩ ቢሮዎችንም እጅ ለማንሳሳት ሞከሬ ነበር። ከስራ ጋር የተያያዘ ወይም የተፈጥሮ የምንጠጠቅ ነው። ሌሎች እንደኔ ያሉ ሰዎች አሉ፣ እነሱንም ለመርዳት ሌላው ተሰሩ ያለው የሚወጣ ተምሮ እንደ እኔ ስራ እየፈለገ ስራ የተለያዩ ደጆችን እያንኳኩ ያለ ሰውንም ለመርዳት እነሱንም አንድ ላይ የስራ ደ እንዲያገኙ ያክል የተለያዩ ፕሮፖዛሎችን እየጠራች ቢሮ፣ የተለያዩ ቢሮዎች ይሄድ ነበር። እንግዲህ እነሱም ሳይሳካ ነው። ያለፉት ያልተሳኩበት የራሳቸው ምክንያቶች ይኖራሉ። ምናልባት በቢሮክራሲም ሊሆን ይችላል፣ በገንዘብም፣ በዘረኝነት፣ በተለያዩ ምክንያቶች ብቻ። አሁን ነባራዊ ሁኔታ ቤዝ ያደረጉ ነገሮች ላይ ነው እንዳይሳኩ የሆኑት። ማቀርባ ክፍሰት ነዛሎች ሌላቸው የሚሄዳቸው ቢሮች ነገሩም ይቀበላሉ። ወደ ትግበራው ለመግባት ደግሞ ቅድም እንዳልኩ እነኛ ተግዳሮቶች ስላሉ ነው እያፈላለኩኝና ያልተሳካልኝ እስከ ዛሬ ቆየሁት። እንግዲህ አሁን ሊስትሮ ከጀመርክ ስንት አመት ሆነ? ሶስት ዓመት አልከኝ፣ ወደ ሶስት አመት ምናምን አልኝ። እንግዲህ ታውቃለህ፣ የእኛ ማህበረሰብ ሁሉም ነው ባይባል አብዛኛው ሰው እንዴ፣ እንዴት እንደዚህ ሊሆን ይችላል ምናምን ብሎ የሚነቅፍህም አለ፣ የሚደግፍህም አለ። ያለህበት አካባቢ ሊስትሮ ልሰራ ነው ስትልና፣ ሊስትሮ ስትጀምር ጎረቤት ጓደኛ ዘመድ አዝማድ ቤተሰብ ጋር የነበረው ግብረ መልስ እንዴት ነበር? ያው መጀመሪያ ሰው ይደነግጣል። ያየ ሰው የሚደነቅ ሰው አለ። እኔ ጎበዝ ከሚባሉ ተማሪዎች አንዱ ነው። እንግዲህ አንዳንዱ ቅድም እንዳልኩ ይደነግጣል። እንደዚህ አይነት ስራ እንዴት እንዴት ይሆናል የሚል የመደንገጥ አይነት ነገር አሉ። አንዳንዱ ደግሞ የመደገፍ በርታ፣ ነገ አዲስ ቀን ነው፣ የተሻለ ነገር ይመጣል የሚል ነው። አንዳንዱ የድጋፍ ነው፣ አንዳንዱ የማበረታቻ፣ አንዳንዱ ደግሞ ይደነግጣል። አንዳንዱ ደግሞ ተስፋ የሚቆርጥም አለ። ተምሮ እንደዚህ የሚሆን ከሆነ ለምንድን ነው መማር የሚያስፈልግ ኑሮ፣ ተስፋ የሚቆርጥም አለ። በዛኑ ልክ ደግሞ የተሻለ ነገር ይመጣል ብሎም ያስብ ሰዋልና፣ እንግዲህ እኔንም ሶስት አራት ግብረ መልስ ካለኝ ነው ይህንን ሳከናውን የነበርኩት። ከቤተሰብ ጋር ነው የምትኖረው? ከቤተሰብ ጋር ነው የምኖረው። አሁን ቤተሰብ አንተን የምትደግፈው ቤተሰብ እንግዲህ ተምሮ አንድ ሰው ሲመጣ ቤተሰብ ያለውን ሽጦ ወይም የተለያዩ ነገሮች ሰው ነው አንድን ሰው ገራጅ ታርቆ እስከሚመጣ ውጭ የሚያወጣው ነው። ዚ ሀያ ና ከሀያ ሶስት አመት በላይ ነው ትምህርት አለም ላይ ያሳለፍኩት። ሀያ ሶስት አመት ሙሉ ያስተማረ ቤተሰብ እንግዲህ ኢንቨስት አድርጎብሃል። እንግዲህ ምናልባት ሁላችንም አብዛኛው ኢትዮጵያውያን የድሃ ቤት ሰዎች ስለሆኑ ጥሪቱን አሟጦ ተበድሮም ሽጦም ነው ያስተምረው። እኛ ጋር ቤት አድርገን ወደ ቤት ስመጣ እንግዲህ ኒ ውስጥ ሆነ ነው የሚጠብቀው ቤተሰብ፣ ወይ ዜሮ ላይ ሆኖ ነው የሚጠብቀው ነው። እንዲህ ከመጣ በኋላ ደግሞ ቤተሰብን በማገዝ እነሱ አስቡ ያስተማሩ ካለ ነገ የተሻል ደረጃ ይደርሳል፣ ይጦረኛል፣ ይረዳኛል፣ ለሌላውም ይተርፋል ብሎ ነው ያስተምሩትና ያ ሳይሆን ሲቀር ደግሞ እንደዚህ አይነት ነገር ውስጥ ገብቶ ስታዩ በቤተሰብም ትልቅ ጫና ነው፣ ትልቅ ሸክም ነው። ሳይኮሎጂካሊ በጣም ይጎዳል። እነሱ እየተጎዱ እኔም እኔ ሞር እንዳጎዳ ሊያረጉ ቢሞክሩም እንግዲህ ሞር ከእኔ በላይ ሊጎዱ የሚችሉት እነሱ ናቸው። እንደዛም የተፈረጨርን አለ ነው። ቤተሰብንም በቻልኩት መጠን እየረዳሁ ኑሮንም በቻልኩት መጠን እየገፋው እየተሳለም ካለኝ ስለዚህ አሁን ስንት ቤተሰብ ታስተዳድራለህ ማለት ነው? እስፔሻሊ ያው እኔ ማለት ባለ ትዳር አይደለሁም ከፋሚሊ ጋር ነው። አዎ ቤተሰቦቼን ነው የምልህ። አንተን ጨምሮ ወደ ስድስት ምናምን አጠቃላይ የምንሆነው ቤተሰቦት ውስጥ እና እንግዲህ ያው ሁሉም እኔም ያገኘትን በቀን መዝሚደሚሆን አንድ መቶ የሚሆን የተገኝቻል እንግዲህ መካፈል መቋጠስ ያለውን እንዳየሩ ሁኔታ ያው እኛ ሊስትሮች ይታይ እንግዲህ የጭቃ ወቅትም ኛ ሲወንትም ይኖራል። እና ያ ነገር ሲመጣ የምናገኘው ለቤተሰብ እያቻሉ አለው። እኛላለኛ ብዙ ሰዎች አሉ። አሁነ እንደዚህ እንደኔ የሚሰሩ ለምሳሌ ፓርኪንግ የሚሰሩ ነው የማቃቸው ኢንጂነር የተማሩ ልጆች አሉ እዛው እዛው በጣም ከተማ ውስጥና ራሳቸውን ነብቀው ግን እኛ እንታዋወቃለን፣ እነማናቸው እንዴት ምንድን ነው ሲባል ይታወቃል። የኔ አሁን በአጋጣሚ ወደ ሚዲያ ወጣ። በጣም ብዙ ሰዎች ጥበቃ የሚሰሩ ፓርቲንግ የሚሰሩ በጣም ብዙ ሰዎችን አውቃለሁ። እንግዲህ ግራጁዌት አድርጎ መጥቶ ነው እንግዲህ እነሱ ሰዎች እኛ ልጆች ተሳ ሳይቆጡ ለተሰው እየሰረኛለች ቤተሰቦች ወደ አዲስ ቀን ነው ብለን ነው ተባብለን ነው እየቀጠል ነው እንግዲህ ህይወት ይቀጥላል በሚል ነው እንግዲህ ተስፋ እየኖር ነው ያለን። የት ከተማ ነው ያላችሁት? እኛ ከተማ ነ አዋሳ ነው። አዋሳ አዋሳ ከተማ መሀል ላይ ነው የምትሰሩት? እንግዲህ እንዳልከው ነው ስራ ክቡር ነው። ዝቅ ብለ የሰራኸው ስራ ነገ ውሎ አድሮ ከፍ ያደርግሃል ና እንደዛ በመስራት ምንም ሊሰማህ አይገባም። ያው ስላልተሰማህም ነው የምትሰራው። ምንም ጥያቄ የለውም። ግን እንደው አሁን ክረምት ነው እንዳልከው ምናልባት ስራ ከሌላው ጊዜ የተሻለ ሊኖር ይችል ይሆን ይሆናል። በአማካኝ እንደው በጣም ስራ አለ፣ ስራ የለም ከተባለ ምን ያህል ሊሆን ይችላል? አሁን ገቢህ፣ የቀን ገቢህ መቶ ሶስት መቶ ማክሲማም ያ ሁለት መቶ እና እስከ ሶስት መቶ ብር ሊገኝ ይችላል። በጣም ቀኑ ሙሉ ጊዜ የሆነ ሰራ ከተባለ እዛ ላይ ያለው እርስ ምሳራ ችለ እዛ ለቤት ቋት የምትሄደው ነገር እንግዲህ ያው የዕለት ጉርስን ትችላል። ለሌላ ነገር ለማሰብ ለማድረግ ባይሆነ ራሱ በአንዳንድ ባዶ የምትመለስበት ኔጌቲቭ የምትመለስበት አንዳንዴ ምንም ሳታገኝ አንዳንዴ ደግሞ መቶ ብርም አምሳም ሁለት መቶም የምታገኘው አንዳንድን የያዝን ሰው አሁን በምሳሌ እንደዚህ አይነት ሰዎች ናቸው ብሎ ይመጣል። ይኸው ነገር አንድ በሀያ በሰላሳ ብር አስጠርቦ አምሳ ብር ሰጥቶ ሊሄድ ይችላል። ያው ከሰው ና እና ማክሲመም ሁለት መቶ ብር በቀን ውስጥ ልትሰራ የምትችለው እንግዲህ ስራ ማን ነው ተምሮ ቤተሰብ በብዙ ችግር አስተምሮ ሰውም ተምሮ ተመርቆ ስራ በመፈለግ በጣም ብዙ ሰው ይንከራተታል እና አብዛኛው ሰው ይጸጸታል እና እንደዚህ አይነት ጸጸት ገብቶ ያውቃል። ለምን ነጋዴ አልሆንኩም፣ ለምን ተማርኩ የሚል ጸጸት ተሰምቶ ያውቃል። አንዳንዴ ሊሰማ ይችላል። አሁን ድሮ ስትመርጥ ብር ነው እውቀት ነው የሚበልጠው የሚል ክርክር ሜ ትምህርት ቤት ይመርታል ኤሌመንተሪ ስንማል እና እውቀት ነው ናል ነው የዛ ነ የብርን ጣም አናውቀውማ ያብር ምን እንደሚጠቅም አናውቅም ብር ራሱ ምን እንደሆነ ስለማናውቅ እንግዲህ እውቀት ለም የመረቅ እንግዲህ ያ ምርጫችን እስካሁን በውስጣችን አለ። አሁን አይበተኝም። እኔ ለምን ቢያንስ የተለያዩ ኤክስፒሪንሶችን እያገኘሁበት ነው ያለሁት። አሁን ብር ባገኝ እንዴት አድርጌ ማናጅ አድርጌ መጠቀም እንደምችል ሽጋር ስላስተማርም ነገሮችን ጥሩ ትምህርት እየወሰድኩበት ነው። እዚህ ካለሁበት ስራ ላይ ብዬ ነው እኔ ማምኑ አልጸጸትበትም። መልካም ነው እንግዲህ አሁን ወደ ሶስት አመት አሳልፈሃል በሊስትሮነት። ከዚህ በኋላ ሰው መቼም እንትን አለው እድገት አለው አይደል? ፕሮግረስ ያሳያል በየአንዳንዱ እንቅስቃሴው በየአንዳንዱ ሂደት ውስጥ እና እንደው ቢሆንልኝ ቢሳካልኝ ይህንን ብሰራ ደስ ይለኛል የምትለው ነገር አለ ወይ? ምን እያሰብክ ነው? እስከ መቼ ነው አሁን እንደዚህ የሚቀጥለው ህይወት? በእርግጥ አማራጭ ከሌለ ግድ ነው። አማራጭም ስለጠፋ ነው እየሰራ ያለኸው ግን እንደው እድሉ ቢገኝ አጋጣሚ ቢገኝ ሰው ሰፖርት ቢያደረገኝ ይህንን እሰራለሁ የምትለው ነገር አለ? እድሉን ባገኝ ከዚህ የተሻሉ ስራዎችን ለመስራት እንግዲህ ዝቅ ብዬ ማከለኛ ምን ከፍ ብዬ መስራትን እችላለሁ ዚ በራሴ ኮንፊደንስ አለኝ፣ እና የተሻሉ ስራዎችን የሚጠላ ማንኛውም ጤነኛ ሰው አይም ስለማይኖር የተሻሉ ስራዎች ቢገኙ ራሴን ቤተሰብን አሻሽዬ ለመስራት እኔ ሳይኮሎጂካሊ ዝግጁ ነኝ፣ እና ተስፋ እናደርጋለን። ስለዚህ አሁን ሰፖርት የሚያደርግ ሰው ብታገኝ ሌላ ስራ ሌላ ቢዝነስ የመቀየር ሀሳብ አለ። እንደው በአጋጣሚ ባለፍ ገደም ያው አዋሳ መቼም ብዙዎች ለመዝናናት የሚመጡባት ከተማ ነች። ተመራቹ የጨረሳችሁት ድሬዳዋ ዩኒቨርሲቲ ቢሆንም ቅሉ እንደው በአጋጣሚ ያንተ ባች የነበሩ የምታውቃቸው ሰዎች ስራ ላይ ገጥመው አያውቁም? ገጥመኛል፣ አሉ ብዙ ሰዎች አሉ። ምን ይሉሃል ይህንም አንድ ሴት ስለሚያውቁ እነሱ ተስፋ ሊሰጡኝ ወይም ሊያጫወቱኝ ሊጠቀሙ ነው የሚመጡት እንጂ ይህን ያህል እኔ አንበር ማይም የሆነ አስተሳሰብ አይኖራቸውም። የሚያበረታቱ ይመጣሉ በራሳቸው ጥረት ሊያደረጉ ነው የሚመጡት። የሚመጡ ራሱ ካሉ እና ይገጥሙኛል። አንዳንዱ እንግዲህ አይቶ የሚደነቅም አለ የሚያዝንም አለ እና ብቻ ቅድም እንዳልኩ ማዘን ላይ፣ መደነቅ ላይ፣ ስፖርት ማድረግ ላይ፣ ተስፋ መስጠት ላይ የተመሰረቱ ናቸው። ሰው እንደየቅሉ አስተሳሰብ የተለያየ ስለነው በአጠቃላይ ስንት አመት ነው ትምህርት ላይ ያሳለፍከው? በተለይ ዩኒቨርሲቲ ከገባህ በኋላ የኢንጂነሪንግን ስትማር ስንት አመት ነው የተማርከው? ከኮሮና ጋር ስድስት አመት። ስድስት አመት። እንግዲህ አሁን ይሄንን ፕሮግራም የሚሰሙ ሀገር ውስጥ ከሀገር ውጭ አሉ አድማጭ ተመልካቾች አሉና፣ እንደው ይሄንን ልጅ እናግዘው ቢሉ ወይ ደግሞ ለሚሰማ ለሚያደምጥ ሰው ምን ማለት ትፈልጋለህ? እንግዲህ ማገዝ የሚፈልግ እንደዚህ አይነት በጎ ነገሮችን መደገፍ የሚፈልግ መካሪ እኔ ብቻ ሳለው ሌሎችም ስላሉ፣ እንግዲህ መደጋገፍ ላይ የተሻለ ነገር ማድረግ የሚፈልግ ካለ ይሄ ወይኔ ዝግጁ ነኝ። በተሻለ በእርዳታ ሳይሆን በተሻለ ስራ በተሻለ ነገር ሰርቼ ለመለወጥ ዝግጁ ነኝ። ለእንደዚህ ዓይነት ነገር ደግሞ ሁኔታችን አመቻቻሉ ለሚል ሰው ደግሞ መንገዱ ክፍት ነው፣ እቀበላለሁ። መልካም ጊዜን ወስደው በቀናነት ቃለ መጠይቅ ስለሰጠኸኝ ፈቃደኛ ስለሆንክልኝ እጅግ በጣም ከለብህ አድርጌ ነው ማመሰግነው ክበር። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለሰዓቱ የነበረን መረጃ ይህንን ይመስል ነበረ። ከኢንጂነሩ ሊስትሮ ጋር ያደረግነው ቆይታ ይህንን ይመስላል። ይህንን ወጣት እናግዘው መርዳት እንፈልጋለን እናግዘው መርዳት እንፈልጋለን ምትሉ ካላችሁ የልጁን ሙሉ አድራሻ በአሳብ መስጫ ሳጥን ላይ ከላይፒን እናደርግላችኋለን። እናንተ ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። ሁሌ እንደምንለው ሁሌ እንደምንመኝላችሁ፣ በያላችሁበት ያለም ጫፍ በያላችሁበት የአገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ተከርሙ ዘንድ ወደድን። እናመሰግናለን።